አንተ ምን አይነት ወሬ ነው የምታወራው? ራስን እንደልክ ነው እኔ ነገሮች ነው። ትልቅ ብጥብጥ ትልቅ ብጥብጥ፣ በጣም የሚደብር በጣም የሚያስጠላ፣ ዛሬ የተፈጠረው ትልቅ ብጥብጥ ነው። ትናንትናም ጠፍቻ ጠፍቻለሁ ደስተኛ ስላልነበርኩ ነው። እነሱ ብቻ ስለጠፉ ሳይሆን በሌሎችም መስራት እችል ነበረ። ግን ደስ ስላላለኝ ነው ትናንትና የቀረሁት። እንዴት ናችሁ? ሰላም ናችሁ? የኔ ውዴ ሰላማችሁ ብዝት ይበልልን ያው ዛሬም ያልጠበቅነው ነገር ነው የተፈጠረው። ያው ሀይሚ ሰላም መሆኗን ብቻ ነው ማቀው፣ ደህና እንደሆነች ብቻ ነው ማቀው። ግን ዛሬ እንደዚህ አይነት ነገር እንደሚመጣም እንደሚያመጡ በእርግጥ አላቅም። ያው ወንድም እየው ወደ እነሱ ቦታ እንደሚሄድ ነው የሚመስለኝ ለማስታረቅ። ግን አሁን ዛሬ የተፈጠረው ነገር በጣም የሚያስደነግጥ ነው። በቀደም ያው ዳኒ የሚባለው እንግዲህ ሶ ሲጮኛ በቀደምም በቡ በብሩክ ላይ የተለያዩ ቃላቶችን ተናግሮ ነበር። እሱ ደስ አላለኝም። ያው ግን ዛሬ ሃይሚና እሱ ወግ ነው አብረው መጥተዋል። በመጨረሻ ግን መጥቷል ይመስለኛል፣ ጥሎት አለ ይመስለኛል። ወዲያው ፊልሙ ተቋረጠ እንጂ ያው የጣለው ነው ይመስለኝ። ይሄ ነገር በቃ እየከበደ እየከረረ ወደ ትልቅ ጸብ የሚሄድ ነገር ነው እየመሰለኝ ያለው። እንግዲህ ሃይሚና ዳኒ ምን እንዳሰቡ አይታወቅም። ሀሳባቸውንም ለሰው አይናገሩም እኔ እረፍት እንደምትፈልግ ያው ማረፍ እንዳለባት ብቻ ነው የማውቀው። እንግዲህ ግን ዛሬ ደግሞ መጥተው በጋራ ተሰብስበው ያው ያሳዩን ነገር ደስ አይልም። የተለዋወጡት ቃላቶች ደስ አይልም። ያው ዳኒ አንዳንዴ ግን የጠየቀው ጥያቄ ትክክል ነው። ምክንያቱም ያው ሶስናን ፍቅረኛ አይነች ጓደኛ አይነች ብሎ ብቻ ሳይሆን ያስተዋወቃት እንግዲህ ሚዲያ ላይ እንዳየሁት ፍቅረኛ አይነች ብሎ ነው ያስተዋቃት። ሶስና የምትባለው ልጅ እሱ ላይ የምታደርገው አክት፣ የምትናገርበት ቃላት፣ የምትመላለሰው ነገር እኔ ከብሩክ ጋር አንድ ነገር መድረግ እንደፈለገች ነው የሚሰማኝ። ብሩክና ሀይሚ እንዲጣሉ የምትፈልግ ብሩክን የምትፈልገው ነው የመሰለኝ። እኔ ዛሬ ያየኋት ሁኔታ በጣም ይረብሻል። አሁን እኛ እኮ ሀይሚ ቦታ ላይ ሆነን ብናይ የሶስና ሁኔታ ቀንም እንደውም ቲክቶክ ላይ በጣም ስለሷ ተናደው ከህይወት እንድትወጣ ከነሱ ህይወት ውስጥ እንድትወጣ፣ ስርዓቷን እንድታስተካክል ለእጮኛ ለተባለው ለዳኔም የምትመልሳቸው መልሶች በቀደሙ ሲያናገራት ትክክል እንዳልሆነ እንደውም ቲክቶክ ላይ እንትን ተናግረው ስለሷ አንሰድብሽም፣ ግን በስነ ስርዓት እንነገርሻለን ብለው ተናግረዋት ዛሬ ሲያስተላልፉላት ነበር መልእክት። እና እኔ የማይባት አክት እሷ ከብሩ ጋር የምትሄድም ልጅ አይደለች። ምንም ቢሆን እጮኛዋ ነው አይደል በስርዓትም አታናግርም። በዚህ ሰዓት ዳኒም ተናዷል። ያው መመለስ ያለባት በትክክል ነው። መጨረሻ ላይ ሁለቱም እንደውም ደግ አደረግን ካደረግን በቃ አድርገናል ደጋ አደረኩ እያለች የምትመልሳቸው መልሶች አልተመቸኝ አላቅም። እነሱ አብረው ሲሆኑ ዳኒ ሶስናን ከብሩ ጋር ሳያት ደስተኛ አይደለም። ማነች፣ ሀይሚም ሶስናን ከብሩክ ጋር ስታይ ደስተኛ አይደለችም። እነሱ ግን አንለያይም ያሉ ልጆች ናቸው። ያው አብረው ሆነው ነው ሁልጊዜ የሚጠብቋቸው። ለመነጋገር ነው ያው የተቀጠሩት፣ ግን ያው ሴት ለሴት ልጅ ክብር ስላለው ነው ብሩክ እንግዲህ እየተከላከለላት ያለው የሚመስለኝ። ግን ሁኔታዎች ያው ፍቅረኛዋን ከዛ ካየው አልጋ ላይ የሆነው ከሰሩት ፕራንክ ጋር አዛምደው በጭንቅላታቸው የሚያስበው የተለየ ነገር ነው ብዬ ነው ማስበው። በጣም ሊያናድድ ይችላል። ይሄ ጸብ እኔ እንጃ ወደ ትልቅ ነገር ይደርሳል ብዬ እኔ እንጃ። በጣም አዝኛለው። ብሩክም አይ ሚሚ ሁሉም ብጥብጡ ይሄንን ሁሉ የምታደርገው ዋናዋ ምንጭ ግን እኔ ሶስና ነች ብዬ ነው ማስበው። ብሩክ እንደተናገረው እንደውም ፈቃደኛ አልነበረችም ይህንን ነገር ለመስራት። እኔ ኔን ስሪልኛ አልኳት ይህንን ነገር በዛ ምክንያት ነው ወደ እኔ የመጣችው ይሄን ነገር ልሰራ የቻለችው እና ስለዚህ ይሄንን ነገር ጥፋቱ የኔ ስለሆነ ስለተሰማኝ ሁለቱን ማስማማት አለብኝ የግዴታ ይሄንን ካላደርኩ ደግሞ አእምሮ አርፍም ብሎ ተናግሯል ያው ይሄንን ነገሮች ለማስተካከል ነው የብሩክ አመጣጥ እኔ እንትን ብሎኛል ገብቶኛል ግን ብሩክ እና ዳኒ የሚነጋገሩት ቃላት እኔ ምንም ደስተኛ አልሆንኩበትም ምክንያቱም አሁን እጮኛ አይነች ብሎ ረድ ያላትን ልጅ እሱ ተገን ሆኖላት ባለፈው አብራችሁ መጥራት ከፈለግ እኔም ብቻ ለምን አታገኘኝም? እሷን ጠርተ አብረ መጠበቅ ምንድን ነው ነው ያለው። ያው ዳንኤልም ያው መጨረሻ ላይ እንደም የመታዋን አንስቶ ጥሎታል ይመስለኛል። ያው ፊልሙ በዛ ተቆረጠ። ግን በጣም እያዘን ነው። እንደው እነሱን የሚደግፍ ኦዲየንስ ሁሉ በጣም ሀዘን ውስጥ ነው ያለው። በጣም ሁሉም ሰው አዝኗል፣ ተሰምቶታል። ግን ይሄንን ሁሉ ሳይሰማቸው ብጥብጣቸው ቀጥሏል ማለት ነው። እኔ በዚህ መልኩ ይመጣሉ ብዬ ዛሬ አላሰብኩም፣ እንደሚመጡ ተሰምቶኛል ይመጣሉ ብዬ ጠብቅ ያለው ግን ነገሩ ዙሩ እየከረረ ነው የመጣው። ያው እነሱ አላደረግንም ብለው እልህ ውስጥ ነው እንዲገቡ ያደረጓቸው። እኛ አላደረግንም አለ ስማችን ነው ስም የሰጣችሁን ስለዚህ እንደውም በቃ ከመናደድ የተነሳ በቃ አድርገነዋል በቃ ማለት እልህ ውስጥ እየተገባቡ ስላሉ እኔ የሚፈጠረው ነገር ደስ አላለኝም። እኔ እንጃ ደስ የሚል ነገር ያለው አይመስለኝም። ነገሩ በሀይሚ ቦታ ሆነን ስናይ ያናድዳል። ግን ሀይሚ እኮ በቃ እኔ ከህይወታችሁ ውጥቻለሁ በቃ አልፈልግም ካሁን በኋላ ከእናንተ ጋር መገናኘት ብላ ራሷን ሰብስባ ተቀምጣለች። እንግዲህ ጠርተዋት ነው ያው ንዴቱ አስተንቢበርድላት መሰለኝ። እሷ አርፋ የተቀመጠችው ያው ነገሮች ስላናደዷት፣ ሁልጊዜም ደግሞ ስትመጣ አብረው ነው የምታያቸው ሁልጊዜም ሲጠሯት ወይ እሷ ስትጠራት ፈቃደኛውን አስመጣ ብሩክ ጋር አብራ ቆማ ስታያቸው የሚፈጠርባት ነገር ውስጧ ይኖራል፣ ወይም ደግሞ ዳኒና ሃይሚ አውቀው ነው ይሄንን ነገር የሚያደርጉት ብዬ ነው የማስበው። ምክንያቱም ይሄንን ውስጡን አይነግሯችሁም አውጥተው። ግን እኔ እንደምረዳው አንድ ነገር አለ ብዬ ነው የማስበው። ይቅርታ የማታርግበት መንገድ ደግሞ ምናልባትም እኔ ይሄ ፕራንክ ብቻ አይመስለኝም። በውስጧ ብዙ ነገር ይኖራል ብዬ ነው ሃይሚ የማስበው። ወይ ሶስናን አላመናቻትም ወይ ደግሞ የተለየ ነገር የተደራረበባት ነገር ሌላም ምክንያቶች ይኖሯታል ብዬ ነው የማስበው። አይሚም ይሄን ያህል ጨካኝ አይደለችም። ግን እኔ በቃ ነገሩ እየቆየ እየቆየ በሄደ ቁጥር ያው ግራ የመጋባት ውስጥ ነን ሁላችንም ያለነው። ሶስና አመላለሷ ትክክል አይደለም። እንደውም ጭራሽ እኮ ጫማዋን ሁሉ አወላለቀች። በጫማዋ እንግዲህ ባለቤቷን እጮኛዋን ልደበድበው ይሁን አላቅም። የብሩክንም እርዳታ አትፈልግም። እሷ እኮ ወረዴ ሰዓት ጫማዋን ሁሉ ውልቅ ውልቅ አደረገች። በቃ ለመማታት የተዘጋጀች ነው ይመስለኝ። ጮኛ የተባለው ሰው ደግሞ ጥሪያ ላይ አጉቶ ብጤ ነው እንደ ይዛ በጫማዋ ልታንጓጓ መሰለኝ። እኔ በቅቶኛል። መጀመሪያ ላይ ደግሞ ደስ ያላለኝ ነገር እንደውም ስትመጣ እንኳን መጣች እነሱንም ጠርቻቸዋለው። ሃይሚም ትመጣለች። ንለምን እንዲ ለምን ያለችው እንግዲህ የሚመስለኝ እሱ ስለጠራት እሱ ልታናገረው የመጣችው ለምን። እኔኮ እሱ ነገር በቃ በቅቶኛል። ምንም ስለማምነኝ ሊቀበለኝ ስላልቻለ በቅቶኛል። ለምን ጣር ስለዚህ ታዲያ ለምንድን ነው የመጣችው እዛ ቦታ? ይች ልጅ የሀይሚና በብሩክ መካከል ክፍተት ትፈልጋለች፣ መግቢያ ማለት ነው። ብሩክን ሳይሆን የምለው እዚህ ውስጥ ይች ሶስትና የምትባለው ልጅ ብሩክን ትፈልገዋለች ይመስለኛል እኔ ስረዳት ምክንያቶች ነው የምትፈልገው። ይሄ ደግሞ ክፍተት ቦታ ሰጥቷታል ብዬ ነው የማስበው። ይሄ የተፈጠረው ክፍተት፣ ምክንያቱም የእነሱን መምጣት አልፈለገችም። እንደውም እኔ ልሂድ ነው ያለችው። ልሂድ ካለች እንደ ብሩክን ብቻ ብሩክ እና እሷ ብቻ እንዲነጋገሩ ነበር የመጣችው ማለት ነው። ምክንያቱ አልቀበል ብሎኛል፣ በቃ በሱን ጉዳይ ተስፋ ቁርጫ ነን። ለምን እንደዛ ይሆናል? በቃ ህይወቱ ውስጥ እንዳለ ብጥብጥ በየቦታው እና ብርሽ ጋር ብጥብጥ እዛ ጋር ብትገቡ ብጥብጥ እና ሀይሚ ደግሞ ይስማሙልናል ብለን ስናስብ ደግሞ እንደዚህ አይነት ነገር ለመቷል። ዛሬ የሚያየነው ነገር አላስደሰተንም። አሁንም እንግዲህ ወደፊት ምን እንደሚፈጥር አናውቅም። ብሩክም በጣም ተናዷል። ከአሁን በኋላ ተስፋ ቁርጭ ያለው ከዚህ በላይ ይቅርታ መጠየቅ አልችልም፣ የምችለውን ያህል ጥረት አድርጌያለሁ። ከዚህ በኋላ ማንንም ሰው አላናግርም። ያው እንዳናዝንበት እንዳንቀየመው ያለውን ሁኔታ በመግቢያው ላይ አስረድቷል። እኔ ምንም ማለት አልችልም። ያው እግዚአብሔር አምላክ ጣልቃ ይግባላቸው ነገሮቻቸውን ሁሉ ያሳምርላቸው። ግን በዚህ ሶሲ በምትባለው ልጅ ላይ ብዙ ነገሮች ነው ያየሁት። አሁን በጣም እንደውም ስሜታዊ ስለሆንኩኝ ብዙ መናገር አልቻልኩም። ግን እሷ ባደረገችው ነገር ላይ ሶሲ ባደረገችው ነገር ላይ ብዙ ደስተኛ አይደለሁ። የምታሳያቸው አክቶች ለሰው ልጅ ክብር ያላትም አትመስለኝም። አላቅም። የሚፈጠረውን በትዕግስት ስንጠብቅ አይዟችሁ ተስፋ ንቁርጥም በነዚህ እንቆቻችን እኛ ተስፋ አንቆርጥም። እስቲ ደግሞ እናያለን። ነገ ተነገ ወዲያ ሰላም ሁኑልኝ የእኔ ወዳጆች።